ቤተሰቦች ዛሬ በሙሽዬ የቤት ታሪክ ተሰርቷል። ቪዲዮን ስታዩ ምን ተሰማችሁ? እውነት ለመናገር ሙሽዬ የራሱ ግራ ገብቷል። ዝም ብላ ነበር ነገሮችን ስትመለከት የነበረው። እኔ ከጠዋት ጀምሬ እናንተ ማርቀስ መቆዘም የለም ደስተኛ ሁኑ እያብስ መክር ነበረ። የእነሱ ቪዲዮ ግን ሳይ የሆነ በቃ ሳላስበው ነው እንባ የወረደ እውነት ለመናገር እና ብዙ ያላወቅናቸው ሚስጢሮችም ወጥተዋል። ከመጀመሪያ ስጀምርላችሁ ሀይምዬ በዛ በሚያምረው ድምጿ ተሰብስበን እንደዚህ እንዳመረብን በአውድ አመቱ ፍቅር ያዝንብብን በማለት ነው የጀመረችው እውነት ለመናገር ቡታጅራ ላይ ፍቅር በፍቅር ጭር እንደሚሆኑ እኔ መቶ ፐርሰንት አምናለሁ። ከዚህ በፊትም ብዙ ጊዜ ተናግሬያለሁ። ከአዲስ አበባ በላይ ቡታጅራ ሲሄዱ ቡራና ሀይሚ ጋር ያለው ፍቅር መከባበር፣ የምር ዛሬ የታችሁ ከሆነ ቡራ ለሀይሚ ያለው ክብር እንደው ወረድ ብሎ ከመኪናው ሲከፍትላት፣ እንደገና ደግሞ ሲቀጥልም ልክ ሲሄዱም ተመሳሳይ ማለት ነው። መጀመሪያ እሷን አስገብቶ ከዛ የመኪናውን በር ዘግቶ ነው ወደ ራሱ እየገባውኝ ና ያነገራቸው እንዲደስ እንደሚል የምር መከባበራቸው፣ አንድነታቸው፣ ፍቅራቸው፣ ፈገግታቸው፣ ሳቃቸው ኦ ማይ ጋድ እና አዲስ አበባ በላይ ቡታ ጅራ ለሀይሚ ለቡራ በጣም እንደምትመቻቸው አውቃለሁ። ግን ለስራ ደግሞ አዲስ አበባ ላይ ሌላ ቻንሶችም ስለሚፈጠሩላቸው ማለት ነው። አዲስ አበባ መኖራቸው ሌላ ቻንስ ይፈጥርላቸዋል። የማስታወቂያ ስራ፣ የተለያዩ ስራዎችን የማግኘት እድሉ ሰፊ ነው። ቡታ ጅራ ላይ ደግሞ እንደምታውቁት አነስተኛ ከተማ ስለሆነች ለመኖር አየሯ ምናምን ጥሩ ናት፣ ግን በቃ ዛሬ ተደምም ያለው በብሩኬ ለሀይሚ ያለው ሪስፔክት ቤተሰቦች፣ ከዛ በላይ ደግሞ እኔ ግርመኝ ማለት ነው የሀይሚዬ የትንሽ ትልቅ ማለት የትንሽ ትልቅ ስላችሁ ድሞዋ ትንሽ ነው፣ ግን አስተሳሰቧ በጣም ትልቅ ሰፊ አርጋ የምታስብ ልጅ ናትኛና ትናንትና ኢንስታግራም ላይ ዶሮ ለገነጠለልኝ ያው ውለታውን እከፍላለሁ ብላ ነበር። ዛሬም ተናግራለች። ነገር ግን ዶሮ ተገንጥሏል። ቤተሰቦች ግን ቁሌቱን እናቷ ጋም አማቷ ጋም በሉትኝ። እኔ አማት ምራት ለማለት ይከብደኛል ማለት ያራኳት ያህል ነው የሚሰማኝ። ሀይሜንም ሙሽዬንም ያራራኳቸው ያህል ነው የሚሰማኝ። ግን ልጅ ልበል ልጅ በሚለው ከዚህ በፊትም እንደምታውቁት ማለት ነው እኛና ቡራ እንደተናገረው ሙሽዬ ሴት ልጅ የላትም እና ያሉት ቡራ ሶስት ወንድሞች አሉ። ከቡራ ጋር አራት ማለት ነው። አራቱም ወንዶች ናቸው። ና ሙሽዬ የሴት ልጅ ጥቅሙ፣ ጉዳቱ ምንም አታቅም፣ እንደምታውቁት ማለት ነው። ዛሬም ለዛ ይመስለኛል ዝም ብላ ነገሮችን ስትመለከት የነበረው ና ሀይሚዬ ግን ያንን በማሰብ እንድናደረገችው እናቷ ጋም ያለውን የዶሮ የበዓል ስራ ታውቃላችሁ፣ ለሴቶች ምን ያህል ከባድ እንደሆነ እናቷ ጋም ያለውን አግዛ፣ እንደገና ደግሞ ሙሽዬ ጋር መታ የዶሮ ቁሌት እንደሰራች ነበር ሲናገር የነበረው ቡራና በቃ ያ ነገር እኔ ደስ አለኝ ከምታስቡት በላይ። ቅመምናት ቅመምናት ስላችሁ እናቷ ጋር አማቷ ጋር ማለት ሁለቱም እናት ናቸው ለሃይሚዬ ምንም ልዩነት የለው አማት የሚለው ቃል እንደውም እኔ ትንሽ አራቃት ይመስለኛል። ስለዚህ እናቷ ስላችሁ ድንገት ግራ እንዳይገባችሁ ብዬ ነው አማቷ የምለውኝ ና ሁለቱም ቤት ሄዳ ቁሌ ሰርታለ። ከዚህ በፊት ደግሞ ብዙቻችሁ ቡራ ለምንድን ጋሽ እየቀማ ሄደው ምናምን እያላችሁ ነበርና ለሱም ጭምር ሀይሚዬ እየመለስ ይሰታለን። ያው ሴት ልጅ መሄድ ያበዛል፣ ወንድ ልጅ ትንሽ ይከብደዋል አማቱ ቤት ለመሄድ እስከሚተዋወቅ ሽማግሌ እስከሚልክ ልጃቸውን ደግሞ ወይንም ሀይሚን እስከሚያገባ ቤታችሁ ሄዶ መጋበዝ ቁጭ ማለት ይከብዳል። እናንተም ታውቁታላችሁ ብዬ አስባለሁ። ሴት ግን ቶሎ የምትግባባ ነገር ናትና ከጋሽ ጋር ደግሞ ተዋውቋል። ይሄ ሊያስከፋችሁ አይችልም። የጨረቀ ፋሚሊዎች ማለት ነው እኛና ሀይሚዬ። እንግዲህ ትናንትና መታ ሙሽዬን እንዳገዘቻት ነው ቡራም የተናገረው ሙሽዬም የተናገረችው በዛውም ደግሞ በዶሮ ብልት ታቃላ ያላቸው የዶሮ ብልት አስራ ሁለት አለው ምናምን የሚባሉት የምታውቁ እስኪ ኮሜንት ላይ አስራ ሁለቱ ነው የምታውቁ ማለት ነው እያንዳንዳቸውን ስማቸውን ቁጭ ያድርጉት ኮሜንት ላይ ግን በሱ ራሱ ትልቅ የክርክር ተፈጥሮ ነበረ። ቆይስን ወደ በኋላ እነግራችኋለሁ። ግን እኔ ዛሬ ያስደመመኝና ዝም ብዬ ማርቀስ አልፈልግ። ዝም ብዬ ምባ የወረደበት ምክንያት ልንገራችሁ። አንደኛ ደረጃ ሀይሚዬና የሀብ ባለቤት ኦር ደግሞ ያው ሁለት ማለት ነው፣ ሁለቱ ጎን ለጎን እንደገና፣ ቡራና ሀብ የቡራ ወንድም ማለት ነው ጎን ለጎን እሙሽዬን መሃል አድርገው ሲያወሩ ማለት ነው። እሙሽዬ ግራ ገብቷታል። ይሄ ስሜት ይሄ ስሜት ስላችሁ ያው ሴት ልጅ ይላትም ከዚህ በፊት አታውቀውም። አዲስ ገና እያወቀች ነው። ምን ያህል ደስ እንደሚል ማለት እነሱም እየተሳተፉ የነበረው ልክ እንደ ልጅ ሆነው ነበር ነገሮች ሲሳተፉ የነበሩት እና ከዛ ጋር ቡራና የቡራ ወንድም ያወራሉ። ከዚህ ጋር ሀይሚና የሀብ ባለቤት ወይንም ደግሞ ናኒ ያወራሉ። ሙሽዬ በቃ ምንም መናገር አልቻለችም ስላችሁ ከዛም ታያለች ፈገግ ትላለ፣ ከዚህም ታያለች ፈገግ ትላለች። ንግግራቸው ምናምን በቃ አስደምሟታል። የሆነ እርፍ ታውቃላችሁ፣ እርፍ ሴት ልጅ የሌለው ይህን እርፍ ታውቃለች። በቃ የሆነ እርፍ ብላ ነበረ። ሶፋ ላይ ቁጭ አለች። ማለት ከዚህ ጋር ወንዶች ልጆች አላት፣ ከዚህ ጋር ሴቶች አሉ። እነሱ ነበር ሲያስተናግዱ የነበረው። ያ ስሜት እንዲደስ እንደሚል እሙሽዬ ውስጡ ያለውን ስሜት ማለት እንደዚህ ግልጥ ታደርጉ በአይን የሚታይ ቢሆን ብታሳየን ምን ያህል እርካታ፣ ሐሴት እንደሚሰጥ እንዳጠይቁ የቤተሰቦች እውነት በቃ አይገባችሁም። ካላ ምንድን ነው ካልደረሰባችሁ አታውቁትም። ይህን ስሜት ማለት ነው። አየዋትኝ በጣም ደስተኛ ሆና ነበረ። ማለት ለነሱም ለነዚህ ማገዝ አልፈለገችም ሁለቱንም ስላቱ ከሴትም በኩል ከወንድም በኩል እኩል ነበር። እያጌቻቸ ያለችው ና ቡራና ሀብ አንድ ላይ፣ ከዛ ናኔና ሀይሜ ደግሞ አንድ ላይ ነበር። ሲከራከሩ የነበሩው በዶሮ አገነጣጠል ና እያንዳንዷን ብልቷን። የዶሮ ብልት ናህል ነው እግር ጭን ነው መሰለኝ ብቻ እያንዳንድ ነገር እየተከራከሩት ነበረ። ከዛ ደግሞ ምሳ በልተው ምናምን ከጨረሱ በኋላ ቁርስ መሰለ የሚባለው፣ ቁርስ በልተው ከጨረሱ በኋላ ናኔና ሀይሚ አብረው ቡና ሲያፈፈሉ ልክ እንደ ሴት ልጅ ሳተፉ ቤት ውስጥ ምናምን ኦማይከት፣ እንዴት ደስ እንዳለኝ እናንተ፣ በቃ እንዴት ብዬ ልንገራቸው። ኔ ራሱ ተገልጦ ቢታይ እንዴት ባሳየዋችሁና ደስ ባለኝ እናንተ እናንተ እንድታውቁት ማለት ነው ኔጋ ያለውን ነገር ና በጣም ነበር ስደመም የነበረው። ለዛ ምን ያለቀስኩት ያለቀችው ለምንድን ነው ካላችሁኝ፣ እሙሽዬ ረፍ ብላ ቁጭ ስትል ማየት። ይህን ስሜት አታቀውም ስላችሁ፣ በወንድ ልጅ ስትከበቡ ምንድን ነው የሚሆነው እናንተ? ስራችሁ ከጠዋት እስከ ማታ በቃ መስራት ነው። ውጭ ላይም ትሰራላችሁ፣ ቤት ውስጥ ትሰራላችሁ። ረፍታ ታገኙ ምናምን እነሱ በሉ አልበሉ ልጆቼ እንደዚህ አልሆኑ ሀሳብ ውስጥ ነው የምገቡት። ግስ ሴት ልጅ ካለ እናቷን የምታግዘው በነገራችን ላይ ሴት ልጅ ናት። ቤተሰብ የምሬ ነው ብላችሁ አንዳንድ ልጆችም ያግዛሉ፣ ግን ይህ ሴትን አያክልም። በቃ በአጠቃላይ ወንድ ውጭ ላይ ኳስ ለመጫወት ጓደኞቹ ጋር ምናምን እያለ ይሄዳል፣ እና ሴት ልጅ ግን ከቤት አትወጣም። ለዛም እናቷን የእናቷን ነገር ትረዳለች። ኦፍኮርስ፣ ቡራ ሲናገር ነበር እኔ ከዚህ በፊት እናቴ ዶሮ ስትሰራ እንዳይደብራት ብዬ አጠገባ ቁጭ ልና በዛውን እንቅልፍ ይወስደኛል ኩሽና ና ሁላ ሲል ነበር። ይህን ሁሉ የሚያደርገው ለምንድን ነው? የሚያግዛት ሴት ልጅ ስለሌለ ነው። ገባቸ ቤተሰቦች። ዛሬ ግን ሙሽዬ በቃ ከዚህ በኋላ እረፍት ታቀላችሁ። በአል በአል ሲሆን ሀይሚ ያለች ናን ያለች ሌላ ደግሞ ሁለተኛ ልጇ ታቁት ይሆናል። ቲክቶክ ላይ ብዙ ጊዜ ይመጣል። እሱም ደግሞ በቅርብ ያገባል ቀጣይ ሆድ ላይ እንደሚያገባን የተናገረው ሌላም ልጅ አለ እና ግን የመጀመሪያ ልጇ በደንብ ዶሮ መስራት እንደሚችል ስትናገር ነበር። እና በቃ እኔ ተደመምኩኝ ዛሬ እና ሀብት ሽማ ቁሌት ቁሌቱን እናንተ ትችላላችሁ እያለ በጣም ነበር ሲያስቅፍላ የነበረው እና የዛሬው በጣም ያስደምማል እሙሸ እየቀ ያለው ነገር ማለት ነው። ሀይሚዬም ደግሞ በቃ የዶሮ አገነጣጠል ከዚህ በኋላ ችላለሁ። እናንተ አምናችሁ ስለማስሰጡ ነው። ቁሌቱን ደግሞ ደንብ አድርጌ ነው ያቁላል ያለሁ ስትል አሁለ ቁሌትማ ማን ይላችኋል? ሴቶች እያለ ነው ወይኔ ቀደኝነት ሀብትሽ በሳቅ ማለት ነው። ብቻ ዛሬ አስደማሚ ሲቀጥል ደግሞ ሙሽዬ መጀመሪያ እሷ ጉርሻ ሳትጎርስ ማለት ነው። ዛሬ ብጣም ነበር ትኩረት አድርጌ ሳይ የነበረው መጀመሪያ ሳታጎርስ፣ መጀመሪያ ለሀብድሻ ጎረሰች፣ ከዛ ለቡራ፣ ለናኒም ለሀይሚም፣ ለእያንዳንዳቸው እሷ ሳትጎርስ ማለት ነው። ማለት ይሄ ምንድን ነው? ስሜቱ የሚያስተገባው እናት እንደዝና ሳትበላ ለልጆቿ የምታበላ እሷ እየራባት መቀነቷን በደንብ ማለት ነው፣ እዚህ ጋር ስነግራችሁ በበዓል ቀን ተርበና ምናምን እያልኩ አይደለም፣ ግን ኖርማሊ ያለውን ሁኔታ በቃ የእናቶችን ሁኔታ ነው እየነገርኳቸው ያለሁትኝና በእንደዛ መልክ ነው ያሳደጉን። ሁላችንም የሁላችንም እናት የውስጧን ነገር ድብቅ አርጋ ልጇ ደስተኛ እንዲሆን አርጋ ነው ያሳደገችው። ክብር ለእናቶች እድሜ በእድሜ ላይ ይጨምርላችሁ። እናት ያላችሁ ሰዎች ማለት ነው። ዛሬ የምሬን ነው ምላችሁ። ምን እንደዋራው ራስ አላውቅም። ለምን ከላችሁ፣ ደስ ስላለኝ የደስታም ለቅሶን ያለቀሱት ይኖርማል ነው ቤተሰቦች። የምራ አንዳንድ ጊዜ ደስ ላችሁ እንደዚህ ነው።